አስክሬኑን ያለበት እናሳያቸዋለን። ተላጃ ውስጥ አለ፣ ካልሆነ ግን እዚህ በመንግስት እንዲቀበሩ ንገረኝ። የእኔ ወንድም ነው ስላልኩት ማለት ነው። የወንድምህን ፎቶ ላክልኝ ሲለኝ የወንድሜ ፎቶ ነው ብዬ ልከለት። የአንተ ቤተሰብ እዚህ የሚኖር ሰው ካለ እንቀብረዋለን የሚል ሰው ካለ ስልኬን ስጣቸውና ላሳያቸው፣ አስክሬኑ መጥተው መቅበር ይችላሉ፣ መውሰድ ይችላሉ። ተላጃ ላይ ነው፣ ካልሆነ ግን እዚህ መንግስት እንዲቀበር እናደርጋለን ንገረኝ አለኝ። እሺ በቃ ቤተሰብ አረጋግጬ ምናምን እደውልልሃለሁ ስልካቸውን ስልክህን እሰጣቸዋለሁ አልኩት። እና በጣም ነው ያዘንኩት። በጣም ሪሊ፣ በጣም የሆነ አስክሬራቸውን ሳይ እንዴት አባት ያደርጌልኝ ጋራቸው። አይ ወላድ፣ አይ ወላድ ይሄ ሁሉ ወጣት እንግዲህ ከአንድ ማህበረሰብ የወጣ ወጣት ነው። ከራያ ውስጥ የወጣ ወጣት ነው። ከአንድ ቀይ የወጣ ወጣት ነው። ባለፈው ስንት መቶ ምናምን ሰው በአንድ ጀንበር አልቆ የራያ እናት እንባዋ ሳይደርቅ እንደዚህ የደም እንባ እያለቀሰች አሁን ደግሞ ይሄን ሁሉ ወጣት ይሄን ሁሉ ወጣት፣ እስከመቼ ነው ግን? ቆይ እስከመቼ ነው? ወጣታችን አለቀ እግዚአብሔር ወጣቱ አለቀ ማርያም እስኪ አስቡት ቢያንስ እኮ በዚህ በዚህ ሁለት ወር ውስጥ እንኳን እኮ ስንት ወጣት ነው ያለቀው አስቡት እስኪ ባለፈው መቶ ሰማንያ አንድ ሰው አሁን ደግሞ መቶ ሰማንያ ምናምን ሰው በአንዲት ወር ውስጥ ይሄ ሁሉ ህዝብ ገራያ ውስጥ ነው እየወጣ ያለው የሚገርማችሁ ይሄ ሁሉ ወጣት ይሄ ሁሉ ወጣት ለዛውም ስንት ጠፍቶ የወጣ ወጣት አለ። ስንት ቤተሰቡን ሳያስፈቅድ እናት አባቱን ሳይናገር የወሰደውን ከቤት ያስወጣው ደላላ እንኳን ሳያቅ ዝም ብሎ ዝም ብሎ በዋለበት ለከብት እረኝነት በወጣበት አስጠፍተው የወሰዷቸው ስንት ልጆች ኖራሉ? ከትምህርት ገበታቸውን አፈናቅለው የወሰዷቸው ስንት ወጣቶች ስንት ህፃናት አሉ? እነዚህ ወጣቶች እኮ ቢያንስ ወላጆቻቸው እኮ መቼ እንደተሳፈሩ፣ መቼ እንደሞቱ፣ መቼ ጀልባ ላይ እንደወጡ እንኳን እኮ ምንም የሚያውቁት ታሪክ እኮ የላቸው። እስከ መቼ እናቶቻችን እንደዚሁ ውስጣችን ቆስል ብሎ በዛ የሚደርስባቸውን ነገር እንዳይችሉ፣ በዚህ ደግሞ ልጆቻቸው እንደዚህ እየወጡ የ13 የ14 የ15 እድሜ ልጆችን። መቼ ነው ይሄ ሞት የሚያበቃ? መቼ ነው እናቶቻችን እንደዚህ አይነት መቼ ነው ደም ማልቀስ የሚያቆሙት? ህገወጥ ጉዞ እባካችሁ፣ እባካችሁ፣ እባካችሁ፣ እባካችሁ። አይ ነው ተመችቷችሁ አይደለም የምትሰደዱት፣ እናቃለን ግን ፕሊስ ቢያንስ በአንድ ወር ውስጥ በአንድ ወር ውስጥ በአንድ ወር ውስጥ ባለፈው መቶ ሰማንያ አንድ ሰው አሁን መቶ ሰማንያ ሰው እንደዚህ ወጥቶ ሲቀር የአሳራት ሆኖ ሲቀር እንዴት እያሳላችሁ ነው እናንተ? ይሄንን እያያችሁን ትሰደዱት? እባካችሁ ስለወላጅ ስትሉ እባካችሁ፣ ኧረ በስለ እግዚአብሔር ስትሉ እንዴ፣ ቢያንስ ለወላጆቻችሁ ዘኑ እንጂ የምር። እናቶቻችሁ አባቶቻችሁ ይሄንን ነገር አይተው እኮ ዕድሜ ልካቸው እኮ የደምንባስ ያለቅስ እኮ ሆኖ የሚኖሩት ለምንድን ነው ስንናገር ማትሰሙን? ቢያንስ አ እኛ እኮ ለእናንተ ብለን እንኮ ነው እንደዚህ ስንጮ። ምን ነው የምንናገረው እኮ ክፉ አይን እያየን ስለሆን እኮ ነው እንደዚህ አይነት የሚዘገንኑ አስክሬኖች እየተላኩልን ስለሆነ እኮ ነው። ሁሉም የሚላክልን ነገር ወደ ሚዲያ አናወጣውም። አይተነው ቀስማችን ስብር ብሎ ዝም የምንለው ኮ እኮ ስንት ነገር እኮ አለ። ኧረ ስለ እግዚአብሔር፣ ኧረ እንዳው ስለወላድ ስትሉ እባካችሁ እስካስሙት እስኪያስቡት፣ ሦስት መቶ ምናምን ሰው ባለፈው መቶ ምናምን ሰው አሁን ደግሞ መቶ ሰማንያ ሰው ባለፈው መቶ ሰማንያ አንድ አሁን መቶ ሰማንያ ሦስት መቶ ምናምን ስልሳ ምናምን ሰው በአንድ ወር ውስጥ ከራያ ማህበረሰብ ማለቅ ማለት ይሄን ሁሉ ወጣት እስኪያስቡት። በሌላው በኩል ደግሞ ከሌላው የኢትዮጵያ ክፍል ደግሞ ልክ በዛው ልክ እየወጣ እንደዚህ ሲያልቅ፣ በሳውዲ ድንበር እንደ ቅጠል ይረግፋል፣ በዚህ በባህር ላይ አሳራት ሆኖ ይቀራል። ምንድን ነው የምናደርገው? ኧረ እባካችሁ ኧረ እባካችሁ፣ ስለወላድ፣ ኧረ ስለ እግዚአብሔር ስለፈጠራችሁ፣ ይሄ ቼም ልጆች እያስጠፋችሁም ተወስዱ ለላሎች። በተለይ ማለት ነው ቼም የዚህ ሁሉ እናት መርገም አሰላሙ አለይኩም ወራህመቱላሂ ወበረካቱሁ ውድና የተከበራችሁ ተመልካቾቼ እንዴት ናችሁ? ሰላም ናችሁ? ከኔ ጋር አልሐምዱሊላህ። ዛሬ እንግዲህ ትናንትና በለቀቁት ቪዲዮ ኢትዮጵያውያን ስደተኞች ህይወታቸው ማለፉን አስመልክቶ በየመን ማለት ነው እንግዲህ የወጣው መረጃ መቼ ነው እንደዚህ የሆነው እያላችሁ ለምትጠይቁ እህቶች መረጃው የወጣው ሁለት ሺህ ሀያ አምስት አራተኛ ወር ቀን አስር ላይ ነው። እሱ ምን ይላል እንግዲህ አረበኛ የምታነቡ ሰዎች እዚህ ጋር ሾርታ ሸቦ ተህዲት አኔል ኢዳፋ 195 ሙሃጅሪን ይላል። መቶ ዘጠና አምስት ሙሃጅሪን አፍሪካ አፍሪካዊ 195 ስደተኞችን የያዘች ጀልባ ተሰውራለች ይላል። የየመኒዎች እንትን ያሉት ማስረጃ ነው ማለት ነው። እንግዲህ ከሳምንት በፊት ነው ጀልባዋ የተሰወረችው፣ 195 ስደተኞችን ጭና የተሰወረችው ማለት ነው። እንግዲህ ከሳምንት በኋላ ነው ህይወታቸው አልፎ ከአስክሬናቸውን ያልሆነ ቦታ ወስዶ እያንሳፈፈ እየተጣለው የተገኘው። ኢንነላሂ ወኢነ ኢለይሂ ራጂዑን። የምር እንግዲህ ሁለት ቀን እየሆነኝ ነው፣ በቃ ከአእምሮዬ ሊወጣ አልቻለም። ያየሁት ነገር ማለት ነው። ቤተሰብ እና የት ነው የምናየው? የት ነው ማግኘት የምንችለው? ምስሉን የምትሉ ወላሂ ነው እምላችሁ። በመጀመሪያ ያንን እዛ ቻናል ሄዳችሁ ከማየታችሁ በፊት ዱ አድርጉ ሙስሊሙ፣ ማንኛውም እምነት ተከታይ በቃ የሆነ ነገር እንዳይጠጋችሁ ዱአ አድርጋችሁ በሃይማኖታችሁ። እስኪና ያል ካላችሁ ሰው ከንቱ መሆኑን ከሰው ልጅ ይልቅንስ ወረቀት ጠንካራ ነው። የምር የያዙት ማስታወሻ የያዙት መታወቂያቸው ምናምናቸው ጠንካራ ነው። ለምን እነሱ በስብሰው እነሱ በቃ አይሆኑ ሆነው ወረቀቱ ግን አለ ወረቀቱ የተጻፈው እስክርቢቱ አልጠፋም፣ ወረቀቱ ተገኝቷል ማለት ነው። ሱብሃን አላህ። ለእውነት ከሰው ልጅ ይልቅ ወረቀት ጠንካራ እንዲሆነ ነው እኔ የተረዳሁ ማለት ነው። እኛ የሰው ልጆች በቃ ምንም አንችልም፣ ፋራሽ ነን ታውቃላችሁ። እና እንግዲህ ተመልካቾቹ ሊንኩን እዚህ ጋር አስቀምጥላችኋለሁኝ። ስሙን የቴሌግራሙን ስም ሄዳችሁ ማየት ትችላላችሁ። ግን ወላሂ ነው እምላችሁ፣ ባታውት ጋር ነኝ። ካያችሁ ደሞ እንዳልኳችሁ እንደት ደነግጡ ሰው ስለሆናችሁ ቤተሰብ ይኖራችኋል፣ ወንድም ይኖራችኋል፣ እህት ይኖራችኋል። ሰው ሆኖ አለማዘን አይቻልም አይቻለም፣ ሲጀመር እንኳን እንደዚህ አይነት ጉድ አይቶ ማለት ነው። ስለዚህ ዱአ አድረጋችሁ ጸሎት አደረጋችሁ እና ያለን ካላችሁ የብሬክስን የቴሌግራም ስም እዚህ ጋር አስቀምጥላችኋለሁኝ ሄዳችሁ ማየት ትችላላችሁ ማለት ነው። ቤተሰብ እና ይህንን ቪዲዮ ደግሞ እንደዚህ አይነት ነገር ላይክ እያደረጋችሁ ምክንያቱም ሁሉም ጋር እንዲደርስ በቃ በዚህ መንገድ መምጣት እያሰበ ሰው እውነት ሀሳቡን ቢቀይር። ምናልባት ለቤተሰቦቻችሁ ወጣት ወንድም፣ ወጣት እህት ካላቸው ላኩላቸው በስልካቸው። የምሬ ነው እምላችሁ። ምናልባት ምን ያው ሰው ስለሆኑ ነፍስያ ስላላቸው እንደማንኛውም ሰው ሊደነግጡ፣ ሊያስቡ ይችላሉ ማለት ነው። የሰው ልጅ ወጥቶ ሰርቶ መለወጥ ብቻም ሳይሆን በቃ ወጥቼ ብሞትስ ብሎ ማሰብ ራሱ ጥሩ ነገር ነው። የሰው ልጅ መለወጥን ብቻ ባናስብ አረብ ሀገር ሄደን ተሰደን ገንዘብ አግኝተን ሰርተን እንለወጣለን ብቻ ሳይሆን እንዴ እኛ ስንሄድ ይዛሰብንበት ቦታ ቦታስ ባንደርስ መንገድ ላይ ብንቀርስ ቤተሰቦቻችን ምናምን እና እንግዲህ እንደምታዩት እነዚህ ሁሉ ተሳፋሪዎች በዚች ጀልባ አስቡት፣ እዚች ጀልባ ያለ ሰው እንግዲህ ሕፃናት ናቸው፣ ሴቶች፣ ወንዶች ምናምን ብቻው ላይ በጣም ነው የሚያሳዝነው። ግን ይሄ የባህር ጉዞ ይሄ የባህር መንገድ መቼ ነው የሚቆመው? እውነት የባህር መንገድ የሚቆመበት ቀን ግን አናፈቃችሁም ማለት ሁልጊዜ ጊዜ መርዶ፣ ሁልጊዜ ሰው ሞተ፣ ጀልባ ተገለበጠ፣ ድንበር ላይ በጥይት ተመቱ፣ ወደቁ፣ መቶ በቃ እኔ ደግሞ ዘንድሮ ደግሞ ይለያል። ከዚህ በላይ ደግሞ ምን እንደሚገርመኝ ታውቃላችሁ?

የሚመጡት ብቻ ሳይሆኑ የሚሄዱትም እኮ ብዙ ሰዎች ህይወታቸው አልፏል። በነገራችን ላይ እውነት፣ ስለዚህ እንዲህ አይነት ነገር የሚቆምበት ቀን ነው ናፈቀኝ። እኔ ስንት ስንት ሰው ነው ያለቀው? እና ተመልካቾች እንደዚህ አይነት ቪዲዮ ለሁሉም እንዲደርስ ላይክ እያደረጋችሁ፣ ምክንያቱም ምናልባት ላልደረሰው ይደርሳል ላይክ ስታረጉት፣ ማለት ነው። ሰላም አለይኩም ወራህመቱላሂ ወበረካቱ